ጋ ባልጋ ሰባተኛውን ክፍል እነሆ። አናግረኝ እንጂ የት ጠፍተዋል? ከጠቢቡ አለው የት ይሄዳሉ? ሌላ ጊዜ ከዚህ ሱቅ በር ላይ የማትጠፋው ትናንት ሙሉ ቀን ብቅሳት ትሉልሃል። ተኝቼ ነበር። ሞባይልህንም አጥፍተዋል። ታኝቼ ነበር። አኩሽ እኮ ብሌ ሰው ብልክብህም መልስ አልሰጠኝ። ምን አደረግኩ? ምንም። ታዲያ ለምን ትሻሸኛለህ? ሴሱሱ በፊት እንደዚህ ነበርክ? እንዴት ነበር? ሱቁን እንኳን ሳልከፍት ስቆይ አንኳኩተ የምትረብሽ ልጅ ከአሁን አሁን ይመጣል እያልኩ ደጅ ደጁን ሳይለዋል። በናት ሽተ በናት ከዚህ ነው ከቤት ድረስ መተሻ። ምን አባቴ ላድርግ? እኔ ኮ ግራ ነው የገባኝ ትሸሽ ትከተለኛለህ፣ ስቀርብ ትሸሸኛለህ። ምን አድርጌሃለሁ? ለምን ታጫናንቀኛለሽ? አጫናንኩ ብቻ እንደሆነ የሚፈቅድልኝ ለምን አተውኝም። ሙሉ ቀን ታውቁ አይደለም። ታዲያ ዛሬ ራስሽ ቤት ድረስ መች ጎት ተሽ አወጣሽኝ አይደል? ወይ ራሴ ነኝ ራሴ ነው። እሺ ብዬ ልቤን ሰጠው። አሁን አንተን ፍለጋ ግሬስኪ ቀጥን ከተለሃለሁ ምን ይሉኛል ሳልል አንተን ብዬ እንደደፈርኩ፣ ለምን አይገባህም? አትንጭ እኔ ራሴ ነው። የታል መጣኸው? ሻው ለምንድን ነው የፈለግሽ? ምን እንደሆነ ጠይቅ። ሰው ሁሉ ጸባይህ እንደተቀየረ ያወራል። ሲጋራ ማጨስ እንደጀመርክ፣ ራስን እንደጣልክ ሁሉም ያውቃል? እና ምን ላድርግ? ምንድነው እንደዚህ የሚያደርግህ? ምን እንደሆነ ታውቂያለሽ። የማዝር ከአንተ ቀድሞ ወደ አውሮፓ መሄድ ብቻ እንደዚህ ሊያደርግህ አይችልም ሌላ የሆንከው ነገር ካለ ንገረኝ። አንቺ ምንም ሊገባሽ አይችልም። ለምን አይገባኝም? እኔን ይወስዱኛል ብለህ በጣም ጠብቀሃቸው እንደነበር ይገባኛል። እረሱኝ ጣሉኝ ብለህ ግን ራስን መጣል ያለብህ አይመስለኝም። ለኔም አስብልኝ። ይሄ ከአንቺ ጋር ምን የሚያገናኘው ነገር የለም ብለህ። ለምን አያገናኝ? ከሌሎቹ ጋር ደርበህ ጠልተኸኛል። እነሱንም ቢሆን አልጠልዋቸውም። ራስህን ይጠላል። ምን አይነት የማርባ ሰው ነበርክ። ይዋልኩኝ ትምህርቴን ጠርቼ በተስፋ ቁጭ ብዬ የሸበትኩት ለምንድን ነው እያልኩ፣ ከራሴ ጋር ሙግት ይዤ ነበር። እነርሱን የማገኘው ብቻዬን ስለሆኑ። እሽቶ ስለ ወደፊቱ አብረን እናውራ። ስለ ወደፊቱ፣ ስለእኔና ስለ አንተ ነዋ። ስለእኔና ስለ አንቺ? ምን የእኔና የአንተ ግንኙነት መጨረሻው ምንድን ነው? ገና መጀመሩ እኮ ነው። ምን አድርግ ነው የምትይኝ? ብሌን፣ ምን እያሰብክ ነው? ምን እንደማስብ አላውቅም። በቃ የማስበውን መጀመሪያ ከራሴ ጋር ልማከርበት ነው። አናግርሻለሁ፣ አገባሻለሁ ያልከውን ሐሳብ ትተኸዋል ማለት ነው። እሱንም አስብበት። አስብበታለሁ። ባህሩ፣ እውነቱን እኮ ነው። እሺ አግብቼ ምን አድርግሻለሁ? የት አኖርሻለሁ? ምን አበላሻለሁ? ትዳር ዝም ብሎ በአየር ላይ ይገነባ መሰለሽ? በዚህ ጉዳይ ደግሞ በድጋሚ እንጣላ። ለምንድነው እኔን ማግባት እኔን ከማብላትና ከማኖር ጋር የምታያይዘው? መረዳዳት አንችልም። ከአሁን በኋላ ማንም ሰው እንዲረዳኝ አልፈልግም። ራሴን ችዬ በራሴ እግሮች ላይ መቆም ነው የምፈልገው። እሺ ተናድሃል ግን በቃ እኔ እናንተ ለብቻችን ተገናኝተን እናውራ። ዛሬ አብረን ራት እንብላ። አይገርምሽም? እንኳን አንቺን የማገባበት ራት እንኳን የምጋብዝበት ገንዘብ የለኝም እኔ ያገኛለሁ። የመመጽወት ስሜት ይፈጥርብኛል አልቀበልም። እሺ ምን ይሻላል? አቅም ኖሮኝ አንችን ማግባት የቻልኩለት አንችን ለማግባት በኪሴ የተማመንኩ ጊዜ እመጣለሁ አብረን እንኖራለን። እንኖራለን። እስከዚያስ የሰው ገንዘብ እየተቀበልኩ ሴት ላለመጋበዝ ወስኛለን። መቀቶ ስነሳት እየመጣሁ ይሻለን የምትወደኝ አልመሰለኝም። አትጠራጥር፣ ፀሐይ እና ብርዱን ችዬ ሱቅሽ በራፍ ያን ሁሉ ጊዜ የቆምኩት መሄጃ ስላጣው አይምሰልሽ። ቢያንስ ሰው ሁሉ አውደል ላይ ቦዘኔ አድርጎ በሚያየን ጊዜ ያለምንም ጥቅም የቀረብሽኝ አንቺ ነሽ። ንግግሩ ሁሉ ግን የሰነበት ነው የሚመስለው። ወዴትም አልሄድም። አይዞሽ፣ አላም አታልቅሽ። ማሽን ጥረጊ። በእኔ ምክንያት ሲታዘኝ ማየት አልፈልግም። የበለጠ ራሴን እንድጠላት አታድርጊ። እንደድሮሽ እንድትሰድብኝ፣ እንድታንቋሽሽ ነው የምፈልገው። እንደዛ ነው እየወደድኩሽ በዚህ ሁኔታ ከአንቺ ጋር ከቆየው አንቺም እንደ ሌሎቹ ትንቅኛለሽ። ገንዘቤን ብለሽ ባትወጂኝም መለወጥ እንደማልችል ሲገባሽ ተስፋ ትቆርጭብኛለሽ፣ ትጠኛለሽ። አልጠላ ኦ እያናገርኩ አትሂድ። ቆይ ጠቢቡ! በእናት በእናት ጠቢቡ የምትነፋረቅ፣ ምን አገባህ? ደስ አይልማ ደግሞ። ማልቀስ ካለብሽ ሱቁን ዘግተሽ ወደ ውስጥ ግቢና አስነቂ። እንባ የሚሸጥ መሰለኝ። ያው የተመኘው ድረስ። ምንድን ነው የተመኘው እ ይጠላሻል ከልቡ አይደለም ማላልክ ማን ይሁ ሱቅ እንደ ድሮ አይመጣም። ለምን ቀረች? ስለ ጭራሽ አትፈልጊኝ ብሎ ጥሎኛል እንዴ ለጠቢቡ ነው ይሄ ሁሉ እምባ የሚወርደው? ባቄላ አለቀ ቢሉ ምንድን ነው? ለምን ለምን እንዴት? ቆይ እንጋባለን እያላችሁ ስፎክሩ አልነበረም እንዴ? በዚሁ አሁንም አላገባሽም አላለኝም። ታዲያ ምን ብሎሽ ነው? ብቻዬን መሆኑ ፈልጋለሁ ራሴን ልቻለሁ ነው የሚለኝ። እሱ ማን መክሮት? እባክሽ አፍን ዝጋሽ። አቢቡ ምንም መካሪ የሚፈልግ ብዙ አይደለም። እህትና ወንድሞቹ ውጭ እንወስዳለን ብሎ አዘናግቶች ነው እንጂ ይህን የቢንበር እንዴት ያለ ሰራተኛ፣ ምን ነበር እባክሽ። ይሄ ፀሐይ ላይ እግሩን ዘርግቶ የሚሆን ቤተሰብና ሰፈር ብቻ ሳይሆን ፀሐይ ራሷ አይሰለቸችው ሰው። ደግሞ አንተም እንደሱ የምታስበው ባህሩ፣ ይሄ እንደሚመጣ እኔ አስቀድሜም አውቀዋለሁ። አርፈሽ ተቀመጪ ብዬሻለ። ለምን በቃ መርሳት ነው እንግዲህ። እወደዋለሁ እወደዋለሁ። ምኑን እሱን አጥቼ መኖር አልችልም። በስሙኒ ገመድ እዚህ ጣራ ላይ ተንጠልጥዬ ነው የምታገኙኝ። ተይ እባክህ! እ እንዴ ይቺ ጨዋታ ጊዜ አላለፈባትም እንዴ? ታያለህ። በይ ለለመርሹ ማማ ፊት ይቺን ቃል ትደግሚያትና እሷ ራሷ ቀድማ እንዳትገልሽ ማንን እናድርጋለች ከእሷ ከሷ ጋር ያላችሁ ግንኙነት መጨረሻው ምንድን ነው ብለህ አናግረውና፣ ቁርጤን አውቄ ልቀመጥ። አላበድኩም። እህትህ አይደለሁም። ስጠቃ እንደዚህ የምትጠብቀኝ አንቺ በገዛ እጅሽ ነው አልኩሽ። እሱን ግን በለመደ አመሉ ሌላ ሴት ላይ እንዲህ እንዳይጫወት ጥርሱን ማውልቆ ወደድኩኝ። ጫፉን እንዳስለካው። ምን ጫፉን? እወደዋለሁ ለማለት ነው። እወደዋለሁ አብራቸው ወጣችኋል አይደል? ሳትደብቂ ነገር አውጥቶሻል አይ ወጣሽ። ሁለተኛ እንደዚህ አይነት ጥያቄ እንዳትጠይቅ። እና እንድንጋባ ወስኑን ነበር እማማ። ደግሞ መቼኖች ማግሌዎች የሚመጡት እያ ስወጣ ስገባ። ምኑን አይተሽ እንደወደድሽው ምን አስነክቶሽ እንዳመንሽው ግራ ነው የሚገባው። ምን ያገባሃል? ያው ያግባህ በነገሩ ግባበት እያልሽኝ አይደለም? ለማማ ስትል ነው። ምንም ቢሆን እኮ በጣም የማሳዝን ሰው ሰማይ ወጣልኝ ጓደኛ ይቆይልኝ ገንዘብ የለኝ ወይ መልክ የለኝ ወይ ባላይ በረክትልኝ ምንድን ነው ያልኳንተ ብሌንን አገባሻለሁ ካልካት በኋላ መልሰህ አላገባሽም። ጭራሽ ከፊቴ ዞርበ ያልክበትን ምክንያት ልታስረዳኝ ትችላለህ? ይሄ የኔና የሷ ጉዳይ ነው አያገባ። ያገባኛል። ምን ቤት ነው የምትለው? ምን እንዳደረገችህ ንገረኝ። ባልነግርስ ልትመታኝ ነው? ለምን እመታሃለሁ? እንድንነጋገር ነው የፈለግኩት። ከአንተ ጋር መነጋገር አልፈልግም። በሰው ነፍስ ተጫውተ ዞር ስትል ዝም የምትባል ይመስላል። እሺ፣ ግድ የለም። ብሌን ፊት ሰጣህ፣ ቢሆንም ግን መብት የለህም ምን አደረገኝ ብላ ነው እንዲህ የምትደነፋብኝ? ግን የልብህን ሰርተህ ዞር ባያል አላልካትም። ምንድን ነው የልብህን የሰራሁት? ተው እባክህ፣ ባለፈውም አብራችሁ እንዳደራችሁ አውቃለሁ። አንተ ድሮም ቢሆን ለቁም ነገር እንደማትፈልጋት የታወቀ እሷ ናት እንዲህ ያለች። እሷማ አገባሻለሁ ብሎ አሁን ሊያየኝ እንኳን አይፈልግም እያለች ታለቅሳለች። ደግሞ ለእሷ አዝኜ እንዳይመስልህ። ታዲያ ለማን አዝኜ ነው? ለማንም አላዝም። እንደውም በመለያየታችሁ ደስ ብሎኛል። ሁለት ሰነፍና ጥገኛ ተጋብቶ ምን ይፈጥራል? ሌላ ጥገኛ የሆነ ልጅ ከምትወሉ በጊዜ መለያየታችሁን ጥሩ ነው እኔም ራሴን ሳልችል አላገባሽም ነው ያልኳት ከሰማች ንገራት አታስቸግረኝ እህትህን እዛው ሰብስበህ ያዝ ደፋር ነህ ግን በጣም ሴት ለመፈንገል ብላ ቦዘኔነትን አሳብ ማድረግ በጣም ብልጥ መሆንህን ነው የሚያሳየው እውነትም ጠቢብ ነህ ለካ አይት አይቷቸው ነው ወላጆች ጠቢቡ ብለው ስም ያወጡልህ አድናቂሽ ነኝ ግን እሺ አመሰግናል ዞር በል ከዚህ አንተም ሁለተኛ እዛች ሱቅ እንዳትደርስ፣ እስከዛሬ ስራ ያስፈታሁ ይበቃል። መንጋጭላህን ነው የማውልቅልህ። አልመጣም፣ አልመጣም። አይዞህ፣ አልመጣም። አጠገቧ እንዳትደርስ። ደግሞ እሱን እንኳን መከልከላት ይችላል። ነገር የተናገርኩት ለመጨረሻ ጊዜ፣ ብሌንን ብለህ እዛሽ ቦታ ትመጣና ይሄን የአይንህን ብሌን ነው እጅ ላይ የማስቀምጥልህ። አንድ ነገር ልንገርህ፣ ብሌንን አገባት ሲሉ ሰምተሃል? ብጣሻ፣ በምናባት ክብር ነው የምታገባት። መጀመሪያ እስከዛሬ የበላውን የማስቲካ ዕዳህን ክፈል። እሺ፣ እሳይሃለሁ አሁን የፈለከው መናገር ትችላለህ፣ ግን ስማ ከዚህ ከቤቴ በር ላይ ጥፋ። በእጄ ሰበብ እንዳትሆን። ማን አንተ ነህ የምትመጣው? መጥበተው እንዶና ና ና ና ወደ ሜዳ ወጣ በለ። የተሰጣ ልብስ ተከልሎ መፎከር አይደለም እሱ ወንድነት። ተው ምን ታመጣለ? እስኪ ንገረኝ፣ ምን ታመጣለ? ተው ወንድ ከሆንክ ና። ዞራትልም ከዚህ፣ አንተ ና። እሺ፣ ና ዞራትልም ከዚህ፣ አንተ ደሃ። ምን ምን ልትሆን ነው የምትመጣው? ወንድ ከሆንክ ዋ፣ ነግሬ ያለው ለምን ተፈለከትኩ እንዳትል። ህግስት ፍራቻ መሰለ እንዴ ነው? ቆይ እጠብቃት፣ እዳ እዚህ ተወሽ ቆይ። ምን መሸልበት? ወንድ ከሆንክ ያባረረህን ያዝ አድርገህ እዛው ልኩን አታሳየውም? ድንጋይ እኮ እያነሳ እንዳመጣለት ነው። ጥይትስ ቢሆን አንተ ሱሪ አልታጠቅክም? ለመሆኑ የሌለብህን ዱለኝነት እዚህ ሰፈር ማሸበር ት ያመጣ። መልስልኝ እንጂ ከማን ጋር ነው የተጣላኸው? ልጆች ናቸው። የማን ልጆች? ፈገግ ብለው ነው እንዲህ ነፍስ እስኪጠፋ የሚያበሩህ? በመንግስት አገር ምን ዝም ብለው ነው እዚ? ዝም ብለው ሰው እኮ ምቀኛ ነው። ሰርተ ስትገባ የበለጥከው ይመስለዋል። ገንዘብ አምጣ ነው የሚሉ። በቃ ዝም ብሎ ነው አልኩሽ። እቺ እንትን ትወዳለች ጥፊ። አይ፣ ምነው ነፍስ እስኪወጣ እየበረርክ ዝም ብሎ ነው አለ እንዴ? በልና ና ሱቁን ጠብቅ። አሁን ሄጅ አይደለም ሁሏንም ከቤቷ እየለቀምኩ ማውጣት። አንተን አይደለም የደፈሩት እኔን ነው። ይናቁ ቀን በፀሐይ እንዲህ የድንጋይ ናዳ ያወረዱብህ፣ ቢጨልም መል ያረጉ ነው። አረቆሽ እንዴ የት ስትሄጂ ነው? ባለቤቱን ካልናቁ አጥሩን አይነቀንቁ አሉ። ማነሽ፣ በለጥሻቸው፣ በለጥሻቸው። ነጠላይና ቀብኝ ቶሎ በይ። አረቆይ ረፊ አንቺ እንዴ! ይሁንሽ፣ ይሁንሽ፣ በቃ ይሁን። ከጠቢቡ ጋር እተጣላ ነው ደግሞ እኔ ራሴ። ልክ አስገባሁ። ጠቢቡ፣ ጠቢቡ፣ ጠቢቡ። አሁን ይሄኛ ጠቢቡ? አዎን፣ አልኩሽ ደግሞ ደሞ ከየት ባመጣው ልቡ ነው አንተ ላይ ድንጋይ የሚወረውረው ምን አርገዋል በቃ የሆነ ነገር ላናገረው ሰው አልተግባባም ጎሽ ጎሽ ጎሽ ጎሽ ብለህ ብለህ ደግሞ ከደህና ጎረቤቶች ጋር ልታጣል ላይ ነዋ ጠቢቡ ሰው ላይ የሚደርስ ልጅ ነው አሁን እንደደረሰኩ አንተ ባለጌ እንደ ሁለታችሁን ምንም ያገናኝ ጉዳይ ኖሯችሁ ነው ለጠቤ ደረሳችሁት በቃ ተይው እባክሽ አትናገርም ዛሬ እኔ ደግሞ ከዚህ በዱላ ሳላን ቆራጠጥ ምን አደረገ የምለት ጥጉ እንደደረስክ ተናገር። እኔ ከሱ ጋር ምን ያገናኘኛል? ልብ አድርጉልኝ ብቻ ይሄን ልጅ ዛሬ። ቆይ እሺ እውነቱን ልንገርሽ። ከብሌን ጋር ተጣልተው አስታርቃለሁ ብዬ እጄ ነው ተደብድቤ የመጣሁት። ከብሌን ጋር ተጣልተው? ኡፍ ብሌን እና ጠቢቡ በምን ተገናኝተው ይጣላሉ። ተጣሏ፣ በቃ ማንም ሰው እንደሚጣሉ እኮ ምን አዳርሷቸው? በቃ ቦይ ፍሬንዷ ነው አልፈልግሽም ስላላት ተናደደች። እኔ እን ልጠይቀው ሲሄድ፣ ቆይ ቆይ ቆይ፣ ምን አባት ነው የምትቀላምደው? ማን ነው? የማን ቦይ ፍሬንድ? አንዳች ቦርፍ ድህና፣ ለምን እኔን ትሰድቢኛለሽ? ልጅሽን ጠይቂያት። እሷማ ዛሬ ማይ ሰው ታናግራለች። በርዘግታ እየየዋን እያስነካቸው አይደለም እንዴ? ምን እንደነካት በምን አውቂ ብጠይቃት የሆነችውን አልነግር ስትለኝ ሱቁ ከሚዘጋ ብዬ እዚህ ብቀመጥ አይደለም አንተ ደግሞ በድንጋይ ልታስደበድበኝ የተነሳ። በቃሽ ጠይቂያት። ሱ ምንድናቸው ነው ያልከኝ? ፍቅረኛሞች መሆናቸውን ሰፈሩ ሁሉ ያውቃል። እንግዲህ በሽታ አንፏቃቸውና፣ ከመቼ ወዲህ እኔ ምን አውቃለሁ? እሷን ጠይቄያት፣ እዚሁ ሱቅ ተገትሮ የሚውለው ለዚሁ ናየው ነው የምትለኝ? እኔ እንጃ። እንዴት እኔ እንጃ? አንዴ ጀምረኸዋል፣ መቼም አንላቀቅም። ሁሉ ነገር ሲሆን አንተ የት ነበር? አንቺ ሴት ነበር? ሁሉም ሰው ያውቃል ተባልሽ። ይሄ የአደባባይ ምስጢር አይኔ ስር የሚሰራውን የሚሰራው በምን አውቄ? ጉዴ ማን ነግሮኝ? በቃ አሁንማ ተለያይተዋል። መናደድ አስፈላጊ አይመስለኝም። ወዴት ወዴት? ይሄ ነገር እውነት ሆኖ ቢገኝ አንተንም እሷንም ጠቢዎ የተባለውን ወሮ በላም አለቃችሁ። እኔ ምን አገባኝና? እንዴት አያገባህ? እህትህ አይደለችም እንዴ? የትም ሜዳ ወድቃ ስትቀር አይመለከትህም? መጋኛ አሳቃትና እኔ የራሷን ትቻል ብዬ ሱቅ ብከፍትላት ጭራሽ ቤቴን መቃጠር ያድርገው አረፈች። እኔ እኮ በአካባቢው አንድም ሱቅ ሳይኖር ይሄ ንግድ የማያተርፈው ለምን እንደሆነ

ነይ ውጪ፣ አንቺ ዘላት ሰዳቤ! ምንድን ነው ምንድን ነው ውጭ? ዛሬ ምን ፈልገሽ ነው? ራሴ ነው አሞኛል። ለምን እንደሆነ አትይም? ውጭ እኮ ነው የምልሽ፣ ቶሎ። ምንድን ነው የምትይኝ? የምሰማው ሁሉነት ነው። ደግሞ የሚሰማሽ ከጠቢቡ ጋር ያለሽ ግንኙነት ምንድን ነው? ከጠቢቡ ጋር ያለኝ ግንኙነት ማለት? መልሰሽ እኔን እጠይቅኛለሽ? እንደ ምንድን ነው ማወቅ የምትፈልጊው ተፋቀራችሁ እየተባለ የሚወራው? አንዳች ከምድር ይፋቃችሁና አንተ እኔ ነገርካት አይሰማም ብለሽ ነበር የምታስብሽ? እኮ መልሽልኝ፣ ምንሽ ነው ጠቢቡ? ምን ነው ብለው ነገሩ ዘልዛ ዘልዘልቱ አንቺም ማደረግሽ ለተባለው አፍሬያለሁ። ያለሁ ደሞ እኔ ልናገረው አወደዋለሁ፣ ይወደኛል። ረ ባክሽ፣ ባክሽ፣ ባክሽ፣ ባክሽ ምን ማለት ነው እሱ? ምን እንድልሽ ነው የምትፈልጊው? አድርገሸዋል። ሱቅ በር ላይ እየመጣ የሚቆመው አንቺን እያለና አሁ ሞቻለሁ አ ምኑን ኖርኩ ብያወራለሁ። በቁም የቀብረሽን ምንድን ነው የምትኛው? እውነት ነው ወይ? አብሮሽ ያደገው ልጅ አብረን ከኖርን ወላጆቹ ጋር ልታጣይኝ ተነስተሻል። አልተነሳሽ የኔና የጠቢቡ መፋቀል ያዛምድሽ ይሆናል እንጂ ለምን ከወላጆቹ ጋር እንደሚያጣላሽ አልገባኝም። ምን ምን ምን ምን ምን አልሽ አንቺ? ከግንድ ያዛምድሽና ያገባኛል ያልሽው ሰው የት ሄዶ ነው ከጠቢቡ ጋር የተመጠመጥሽው? የማገባው ጠቢቡን ነው። ጠቢቡን ነው የማገባው። ጠቢቡ እኔን ለማግባት ምን ያንስዋል? ምን አለውና እኔ እናንተን ያገናኘን። እሺ እኔማ እገባለሁ ስትኝ ሌላ መስሎኝ የሰጡ ተናግሬ አንቺን አምኜ ራሴን ማዋረዴ እንጂ የሚቆጨኝ። አንቺማ ድሮም እንደማታገቢ እንደማታገብ እኮ አውቀዋለሁ። እኔን ለማሰደብ ታጥቀሽ እንደተነሳሽ መች ጠፋኝ። ወይ ነዶ ነገሩ። እኮ አሁን ሁሉም ነገር አልቋል። ጠቢቡም ግንኙነቱን የፈለገው አይመስለኝም። ደግ አረገ ጎሽ ክብርን አለመጠበቅ ይሄውልሽ ውጤቱ ይሄ ነው። ራቅ ብለሽ የሚወደዳት ፈልጊም ኖሯል። እስኪ ሰፈር ሰፈሩን ምን ያንጎዳጉድሽ? እንወደዳለን፣ እንጋባለን፣ እንጋባለን ለፍዳዳ። ቆይ ከጎንሽ ታገኘዋለሽ። ደግሞ አንቺም ብሎ ባለሱቅ በይኔ እማይም ባለበት አሽገዋለሁ። ና ና ባህሩ፣ አትችይ በይኔ። አከልኪኝ በገንዘብ ስትጫወች ጄና አጣምራይሻለሁ እንደው ትንሽ የአባትሽ ልፋት አይታይሽም? ነጭ ላቡን ጠፍ አርጎ እንቁላል በጭንቅላቱ ተሸክሞ ነግዶና ደክሞ ያፈራውን ንብረት ለማንም ጎረምሳ እያነሳሽ ስትበትኝ ዝም ልበል? ጠቢቡ አንድም ቀን ገንዘብ ከኔ ተቀብሎ ያውቅ እኮ? እሱንማ፣ ልንተሳሰብ እኮ ነው በይኔ። እስከ ዛሬ ያወጣሽውን፣ ያስገባሽውን፣ የሸጥሽውንና የሰጠሽውን ትናገሪያለሽ። ወረቀት ስክሪፕቶ፣ ያማነው ስሙ ደግሞ ባህሩ ይዛ አይቻለሁ። መጀመሪያህን ይዛህና ኑ ኑ ሁለታችሁ